የሚገርሙ ነገሮች በዛ ውስጥ እናይበታለን። በተለይ ለአሁኑ ትውልድ አስተማሪ የሆነ ነገር እንደው ላንሳብል ለጎባ መድኃኔዓለም ቤተክርስቲያን ማሰሪያና ለሙስሊም መስጊድ ማሰሪያ እንዲሆን ከፖሊስ አባላትና ከበጎ አድራጊዎች አስተባብረን ስለላክን በነከለ ያማካኝነት ደረሰኝ ቆርጣችሁ እንድትልኩልን የሚል ደብዳቤ አላውን ባሌ ሀገረ ስብከት ጽሕፈት ቤት ሄዶ ማየት ይቻላል። ሐምሌ 1 1960 በተጻፈ አንድ ደብዳቤ ላይ የመድኃኔዓለም ቤተክርስቲያን ብቻ ሳይሆን ዜሮ ሁለት ቀበሌ ላይ የነበረው መስኪድም አብሮ እንዲሰራ ነበር ብር የተላከው። ያ ማለት ከሙስሊሙ ኅብረተሰብ ጋር ምን ያህል ቀረቤታ እንደነበር ያሳያል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማች ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ተዘጋጅቶ የሚቀርብላችሁ ሳምንታዊው አቅሌስያ የተሰኘው መራግብራችን ነው። በዛሬው የአቅሌስያ መራግብራችን በኦሮሚያ ክልል ባሌ ሀገረ ስብከት ስለነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥንታዊው የስብከት ወንጌልን ሐውራ የተልእኮ እንዲሁም ጎባ መንበረ ጵጵስና ደብረ መድኃኒት መድኃኔዓለም ቤተ ክርስቲያንን ታሪክ የምናይ ይሆናል። ቆይታችሁ ከእኛ ጋር እንዲሆን በታላቅ አክብሮት ጋብዘናችኋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጥንተ ስሙ ባሌ ጎባ፣ አሁን ባሌ ሮቢ ሀገረ ስብከት ጥንታውያን ቤተ ክርስቲያናት የነበሩበት በቤተ ክርስቲያን ታሪክ ሰፋ ያሉ ክንውኖች የተከናወኑበት በቅዱሳን አበው ወንጌል የተሰበከበት ቦታ ነው። በመካከለኛው ዘመን ቅዱሳን በምናኔ የሚኖሩበት ከደብረ ሊባኖስ ንውራን እድ በዕጣ የተላኩ አባት አባ አኖሪዎስ ሀገረ ስብከት የነበረ ነው። አባ አኖሪዎስ በ13ኛው ክፍለ ዘመን ባሌ ላይ በስብከት ወንጌል ብዙ አገልጋይ ደቀ መዛሙርትን ያፈሩበት ታላቅ ቦታ ቀደም ብለው በባሌ ሀገረ ስብከት ያገለግሉ የነበሩት መምህር መሰለ ሞላ ሀገረ ስብከቱ ቀደምት ከሚባሉ ክርስትና ከተሰበከባቸው ሀገረ ስብከት መሃል አንዱ መሆኑን ከታሪክ መዛግብት ያነበቡትን እንዲህ ይናገራሉ። ባሌ ጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን አመሠራረቱን በተመለከተ ግልጽ የሚያደርግልን መንበረ ጵጵስና እንደመሆኑ መጠን በተለይ የሀገረ ስብከቱን አመሠራረትና የብፁዓን ሊቃነ ጳጳሳትን ታሪክ በተወሰነ መዳሰስ ግድ ይላል። ባሌ ሀገረ ስብከት እንደሚታወቀው ቀድመው ከተመሰረቱ አህጉረ ስብከቶች መካከል በቀዳሚነት የሚጠቀስ ነው። ከ12ቱ ንቡራነ እድ መካከል አቡነ አኖሬዎስ የአቡነ ተክለ ሃይማኖት ደቀ መዝሙር በባሌ አገረ ስብከት በአካባቢው ሰፊ የወንጌል አገልግሎት ሰጥተውበት እንደነበረ በታሪክ ተቀምጧል። በርካታ አብያተ ክርስቲያናት ከግራኝ አህመድ በፊት የነበሩበት እንደሆነና ሙሉ ለሙሉ በሚባል ሁኔታ አብያተ ክርስቲያናት ተቃጥለው ወድመው እንደነበረ ከታሪክ መዛግብት የምንረዳው ነው። ከግራኝ ወረራ በኋላ የቅድስት ቤተ ክርስቲያን ሐዋርያዊ የተልእኮ ተከታታይ ፈተናዎች ስለገጠሙት ወንጌልን የመስበክ የማጥመቅ አገልግሎቱ ከቀድሞ ዘመን አንጻር ሲታይ ቀነስ ያደረገበት ጊዜ ነበር። መምህር መሰለ ሞላ ባሌ ላይ የነበረውን ሁኔታ እንዲህ ነገሩ ከግራኝ አህመድ በኋላም እንደዚሁ በተለይ አጼ ሚኒሊክ ራስ ዳርጌ ሳህለ ስላሴን ባሌን እንዲያስተዳድሩ ሸሟቸው ነበር ስለነበረ እሳቸው ደግሞ ልጃቸውን ግራዝማች አስፋውን በማዘዝ የመጀመሪያውን ቤተክርስቲያን፣ ከግራኝ አህመድ በኋላ ማለት ነው፣ የመጀመሪያውን ቤተክርስቲያን ሀቆ ጊዮርጊስ በ1881 ዓ.ም እንዲተከል አድርገዋል። ከዛ በርካታ አብያተ ክርስቲያናት በሰማኒያ እና ዘጠና ውስጥ ተመስርተዋል። ተጠቃሽ ጎባ ደብረ መንክራት ቅዱስ በዓለ ወልድ ቤተ ክርስቲያንም እንደዚሁ ረጅም ዘመናት ያስቆጠረ ነው። ቅዱስ ጊዮርጊስ ቤተ ክርስቲያን ባሌ ጎባው እዛም የተመሰረቱ አብያተ ክርስቲያናት ናቸው። እንዲህ እንዲህ እያለ አብያተ ክርስቲያናት መስፋት ጀምረዋል። ደብረ መድኃኒት መድኃኔ ዓለም በ934 ዓ ም ባሌ መንበረ ጵጵስናው ላይ የተመሠረተ ነው በሀገራችን ካሉ ታላላቅ አድባራት በአገልግሎት ደረጃ የሚመደብ ዓመት እስከ ዓመት ትምህርተ ወንጌል ምህላ የማይለየው ታላቁ አባት ብፁዕ አቡነ ሰላማ በረከታቸው ይደርብንና በሀገረ ስብከቱ የነበሩ ልጆችን እንዴት እንደቀረጿቸው ባሌ ቀድሞ የሐረርጌ ጠቅላይ ግዛት አውራጃ እንደነበረ በዚያም በረከታቸው ይደርብንና ሁለተኛው ፓትርያሪክ ብፁዕ ቅዱስ አቡነ ቴዎፍሎስ ሰማየቱ ሐረር በሊቀ ብጵስናቸው እያሉ በባሌ ላይ ስለሠሩት ሥራ መምህር መሰለ ሞላ ይህን ነገሩ በወቅቱ ሀደርጌ ጠቅላይ ግዛት ስር ስለነበረ ባሌ በአውራጃነት የተያዘው የሀደርጌ ሊቀጳጳስ ደግሞ የነበሩት ከ1940 ዓ ም ጀምሮ ሁለተኛው ፓትርያርክ ሆነው ያለፉት አባታችን በረከታቸው ይደረብን ና ብፁዕ አቡነ ቴዎፍሎስ ቅዱስ አባታችን ሀደርጌ ጠቅላይ ግዛት ሊቀጳጳስ ሆነው በ1947 ዓ ም ወደ ባሌ ሐዋርያዊ ተልእኳቸውን ሊፈጽሙ ለመጀመሪያ ጊዜ በ1947 ሰባት የካቲት ሶስት መጥተው ነበር እና ያኔ ህዝቡን ባርከው የወንጌል አገልግሎት ሰጥተው ያሉትን አብያተ ክርስቲያናት ካህናቱን አይተው በአቅራቢያ ሀገረ ስብከት ሊኖር እንደሚገባ ራሱን ችሎ ሊመራ እንደሚገባ በማመን አሁን ፈርሶ በብፁዕ አባታችን በአቡነ ዮሴፍ አማካኝነት የተሰራው ቤተክርስቲያን እስከሚሰራ ያለውን መንበረ ጵጵስና ቤት በ1948 አስጀምረው በአካባቢው ባሌን ላይ ስራ አስኪያጅ ሆነው ያገለግሉ የነበሩትን መርጌታ ሰርፀ ሀብታ ማርያምን አዘው ከ1948 ጀምሮ እስከ 1951 በሶስት ዓመታት ያንን ብዙ ዘጠኙንም ሊቃነ ጳጳሳት ማለት ነው ያስተናገደውን መንበረ ጵጵስና አሰርተዋል። እሳቸው እስከ 1952 ባሌ አውራጃንም የሚያስተዳድሩ ነበር። ከ1952 ዓ ም ጀምሮ ግን ራሱን ችሎ እንዲተዳደር ሆነ። ስለዚህ በቅዱስ ሲኖዶስ አማካኝነት ብፁዕ አባታችን አቡነ መርቆሬዎስ ሁለተኛው የባሌ ሀገረ ስብከት ሊቀጳጳስ ሆነው ከ1953 ዓ ም ጀምሮ እስከ 1968 ዓ ም ድረስ ትልቅ አገልግሎት ሐዋርያ አገልግሎት ሰጥተዋል። የቤተ ክርስቲያንን አስተዳደር በቦታው ላይ አስፍተዋል። ቀሳውስትን፣ ካህናትን ሾመዋል። አብያተ ክርስቲያናት በተለይ በወቅቱ በርካታ አብያተ ክርስቲያናት እንደ ባሌ እንደጎባም እንዲኖር ያደረጉ ዛሬ ያሉ አብያተ ክርስቲያናት ያሉባቸውን ቦታዎች በሳቸው ዘመን የተያዙ እንደሆነም ታሪክ ያነሳቸዋል በስፋት። ታዲያ የጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ምስረታና ቤተ ክርስቲያኑ ስራም ጋር አብሮ የተያዘ ነገር እንዳለው እንረዳለን። በእርግጥ የጎባ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን የተመሠረተው በ1934 ዓ ም ነው። ቀድሞ በዛው በጎባ ደብረ ታቦር ቅዱስ ስላሴ ቤተክርስቲያን ታቦቱ ተደርቦ ይኖር እንደነበረ ኋላ ግን አሁን ወዳለበት ቦታ መጥቶ በመቃኞ ቤት ከ1934 ዓመተ ምህረት ጀምሮ አገልግሎት እንዲሰጥ ተደርጓል። እንግዲህ ከ1934 ዓመተ ምህረት ጀምሮ በመቃኞ ቤት፣ በረው ቤት፣ በዘመናዊ ህንፃ እንዲሰራ ያደረጉት ብፁ አባታችን አቡነ መርቆሪዎስ ናቸው። አገራችን ኢትዮጵያ ከሌሎች የዓለም ሀገራት ልዩ የሚያደርጋት ዜጎቿ እጅግ በማስተዋል የሚመሩ ገዢ የሆነ ሥነ ምግባር ያላቸው መብትና ግዴታቸውን ጠንቅቀው ያወቁ ከምንም በላይ ሀገራዊ ፍቅር ያስተሳሰራቸው ሃይማኖት፣ ባህል፣ ቋንቋ ያለያያቸው ታላቅ ህዝብ የማስተባበር ስራውን የጀመሩት በ1959 ዓ ም ነው ይህንን አዲሱን ህንጻ ቤተክርስቲያን ለመስራት መስራት ማለት ነው። ግን የሚገርሙ ነገሮች በዛ ውስጥ እናይበታለን። በተለይ ለአሁኑ ትውልድ አስተማሪ የሆነ ነገር እንደው ላንሳብል፣ ባሌ ሀገረ ስብከት ጽፈት ቤት ሄዶ ማየት ይቻላል። ሐምሌ 1 1960 ዓመተ ምህረት በተጻፈ አንድ ደብዳቤ ላይ የባሌ ጠቅላይ ግዛት የፖሊስ አባላት እና በጎ አድራጊዎችን በማስተባበር በሰዓቱ ብር ሲልኩ የመድኃኔዓለም ቤተክርስቲያን ብቻ ሳይሆን በጎባ 02 ቀበሌ ላይ የነበረው መስጊድም አብሮ እንዲሰራ ነበር ብር የተላከው። ያ ማለት ከሙስሊሙ ህብረተሰብ ጋር ምን ያህል ቀረቤታ እንደነበር ያሳያልና ብሩን ጭምር ጠቅሶ ደብዳቤው የሚያሳየው ብር 9171 ከ50 ሳንቲም ለጎባ መድኃኔዓለም ቤተክርስቲያን ማሰሪያና ለሙስሊም መስጊድ ማሰሪያ እንዲሆን ከፖሊስ አባላትና ከበጎ አድራጊዎች አስተባብረን ስለላክን በነከለ ያማካኝነት ደረሰኝ ቆርጣችሁ እንድትልኩልን የሚል ደብዳቤ አላው ነው። አቡነ መርቆሪዎስ ማለት ነው ሀገረ ስብከት ላይ በነበሩበት ዘመን አመተ ምረቱ ሐምሌ 1 1960 ዓ ም ነው ይሄ ደብዳቤ ተጻፈው ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ላይ ነው። ትዊተሮቹም ደብዳቤዎቹም የሚጠቅሱ ስማቸውን እሳቸውን ነው። ግልጽ ነው። በእሳቸው ዘመን ላይ እሳቸው የሀገረ ስብከቱ ሊቀ ጳጳስ ስለነበሩ ይሄ ሆኗል። ታዲያ እስከ 1966 ዓ ምህረት ህንፃ ቤተ ክርስቲያኑ ተሰርቶ የሙስሊም መስኪዱም አልቆ በ1966 ተመርቆ ታቦቱ ገብቶ እስካሁን ድረስ እስከሚፈርስበት ባለው አመተ ምህረት ድረስ ይህ ቤተ ክርስቲያን በባሌ ጎባ ሀገር ስብከት ታላላቅ ሥራ ከሰሩ ብፁዓን አበው ሊቃነ ጳጳሳት መሃል ስለ ብፁዕ አቡነ መርቆሬዎስና ሌሎች ብፁዓን አበው ሊቃነ ጳጳሳት ይህን ነገሩ። ብፁዕ አባታችን አቡነ መርቆሬዎስ በ1968 ዓ.ም አርፈዋል። የሚገርመው ባሌላ አልነበረ የሚያረፉት። ነገር ግን ያው የቤተክርስቲያኗ ስርዓት አንድ ሊቀ ጳጳስ ባረፈ ሰዓት እዛው ሀገረ ስብከት ላይ ስርዓተ ቀብሩ እንዲፈጸም የሚያዝ ሕግ ስለነበረ እዛው ባሌ ሀገረ ስብከት ጎባ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ውስጥ ነው፣ መቅደስ ውስጥ ስርዓተ ቀብሩ ተፈጽሞ፣ አጽማቸውም አሁን ቤተክርስቲያኑ ሲነሳ ነው ወደ ማረፊያ ቦታ የሄደውና፣ እጅግ የሚደንቅ ታሪክ ታይቶበታል። አጽሙ ቁልጭ እንዳለ የታየበት አሉ እስክንል ተአምር የታየበት ነገር በዛ ቦታ ተፈጽሟል። በጣም ትላላቅ ስራ ሰርተዋል እሳቸው ነሐሴ ካረፉ በኋላ በ1969 ዓመተ ምህረት አባታችን አቡነ መቃሪዎስ ዳግመኛ በቦታው ላይ ለአንድ ዓመት ከዘጠኝ ወር አገልግለዋል። ከእሳቸው ቀጥሎ ደግሞ አቡነ ማርቆስ የተባሉ አረጋዊ አባታችን ለዘጠኝ ወር ያህል አገልግለዋል። ከዛ በኋላ ነው እንግዲህ ብፁዕ አባታችን አቡነ ሰላማ ይገኛል። ከየካቲት 11 1971 ዓ ም ጀምሮ ብፁዕ አባታችን አቡነ ሰላማ ታላቁ የወንጌል ገበሬ አባታችን መጥተው እስከ 1992 ዓ ም ለ21 ዓመት ከአራት ወር አገልግለዋል። ህዝቡን ባርከዋል። ወንጌል አስፋፍተዋል። ሕሙማን ተፈውሰዋል። ገዳማት መስርተዋል። እንግዲህ ትልቁ መካነ ሕይወት አቡነ ተክለ ሃይማኖትን ማንሳት እንችላለን። እሳቸው ሁለት ጊዜ ለሐዋርያዊ ተልእኮ አንዴ ኢየሩሳሌም ሀገር ላይ ለሁለት አመት አገልግሎት በሄዱበት ሰዓት ላይ አቡነ በርናባስ ለሁለት አመት አገልግለዋል፣ ባህሌ ላይ ማለት ነው በመሃል ዳግመኛ ተመልሰው መጥተዋል። ዳግመኛ ደግሞ ወደ አውሮፓ ብጹ አባታችን አቡነ ሰላማ በሚላኩበት ሰዓት አቡነ ዜና ማርቆስ ለአራት ወር እንደዚሁ አገልግሎት ሰጥተዋል። ተያይዞ እንግዲህ ብጹ አባታችን አቡነ ሰላማ ወደ ሰሜን ጎንደር በሚሄዱበት ሰዓት አቡነ ኢሳቅ ናቸው የመጡት የዱጋው ሊቅ የአስተዳደር ክህሎታቸው እንዲህ ተነግሮ የማያልቅ አባት ናቸው። ለአስር ዓመት ከዘጠኝ ወር ከ19 ዘጠና ሁለት ዓመተ ምህረት ጀምሮ ማለት ነው። ለአስር ዓመታት ያህል ትልቅ አገልግሎት ሰጥተዋል። ዛሬ ብፁዕ አባታችን አቡነ ዮሴፍ ያሰሩትን መንበረ ጵስና የማስጀመር ጥረት አድርገው የነበሩት ብፁዕ አቡነ ይሳቅ ናቸው። ብዙ ወረዳ ቤተ ክህነት እንዲኖር አብያተ ክርስቲያናት እንዲመሰረቱ የራሳቸውን ድጋፍ አድርገዋል። እንግዲህ እግዚአብሔር ፈቅዶ እሳቸው ባረፉ ሰዓት ብፁዕ አባታችን አቡነ ዮሴፍ ታላቁ የጸሎት አባት ወደ ባሌ ሀገረ ስብከት መጥተዋል። ከ2003 ዓ.ም ተመድበው እሳቸው ከ2003 ዓ.ም በተለይ ወደ ባሌ ሲመጡ ከአውሮፓ አገልግሎት መልስ መስከረም 6 2004 ዓ.ም አቀባበል ተደርጎላቸው ከመጡ ሰዓት ጀምሮ ብዙ አብያተ ክርስቲያናትን አሳንጸዋል፣ የልማት ስራዎችን ሰርተዋል። በሰዓቱ 14 ወረዳ ቤተ ክህነት ነበረ፣ እንደምታውቁት ዶዶላ፣ አዳባ፣ ወርቃ ነንሰቦ የተባሉት ሀገራት ምዕራብ አርሲ ያሉት በባሌ ሀገረ ስብከት ስር ነበር ይተዳደሩ የነበሩት እና በዛ ዘመን እንኳን ወደ 150 አብያተ ክርስቲያናት ብቻ ነበር የነበሩት። ብፁዕ አባታችን አቡነ ዮሴፍ ከመጡ ሰዓት ጀምሮ ግን አሁን ላይ ምንም እንኳን አራቱ ወረዳ ቤተ ክህነቶች ወደ ምዕራብ አርሲ ቢሄዱም፣ ከ250 አብያተ ክርስቲያናት አዳዲስ አብያተ ክርስቲያናት ከ90 በላይ ተመስርተው ማለት ነው፣ ሰፊ አገልግሎት እየተሰጠባቸው ነው የሚገኘው Thank